አባ መቃርስ በታላቁ በሴት ምድረ በዳ ውስጥ ሲኖር እርሱ የመጀመሪያውና ብቸኛው መነኩሴ ነበር። እርሱ ከሚኖርበት በረሃ ወረድ በሚገኘው በረሃ ውስጥ ግን ሌሎች ብዛት ያላቸው ወንድሞች ነበሩ። ከዕለታት አንድ ቀን አባ መቃርስ የመንገዱን ግራና ቀኝ ሲመለከት ሰይጣን በሰው ተመስሎ በሚኖርበት ጎጆ አጠገብ እያለፈ ነበር። ሰውየው ከጥታ ሰርቶ ዙሪያውን የተበሳሳ ልብስ የለበሰ ሲሆን በየቀዳዳው ውስጥ ትናንሽ አገልግሎች አንጠልጥሏል። በዚህ ጊዜ መቃርስ ወዴት እየሄድክ ነው ብሎ ጠየቀው። ሰይጣኑም የወንድሞችን ሕሊና ለበጠብጥ እየሄድኩ ነው ብሎ መለሰለት። መቃርስም መልሶ የእነዚህ ትናንሽ ቅሎስ ጥቅም ምንድን ነው ብሎ ይጠይቀዋል። ሰይጣኑም ወንድሞች ይቀምሷቸው ዘንድ ምግብ የያዝኩባቸው አገልግሎች ናቸው አለው። አባ መቃርስም ይህ ሁሉ አይነት በማለት ጠየቀው። ዲያብሎስም እንዲህ ብሎ ይመለስለታል አንድ ወንድም አንዱን አይነት ምግብ ሲቀምስ ካልተስማማው ሌላኛውን አይነት ምግብ አቀርብለታለሁ። እርሱም ካልጣመው ሌላኛውን የምግብ አይነት ይቀምሳል። እንዲህ እንዲህ እያለ የሚስማማውን እስኪያገኝ ድረስ ከሁሉም አይነት ምግብ ይቀምሳል። በመጨረሻ ግን ከዚህ ሁሉ አይነት አንዱን ይመርጣል ይለውና በቅስፈት ከአጠገቡ ይሰወርበታል። አባ መቃርስ ሰይጣኑ በሄደበት አቅጣጫ ተመልሶ ሲመጣ እስኪመለከት ድረስ እዚያው ቦታ ላይ ቆሞ ይጠብቀዋል።